አርባ አራቱ ሙሽሮች ለታራሚዎች ድጋፍ አደረጉ። በሐይቅ እስጢፋኖስ አቡነ ኢየሱስ ሞዓ ገዳም የሚገኘው የኆኅተ ብርሃን የካህናት ማሰልጠኛ ለሃያ ስድስተኛ ዙር ያሰለጠናቸውን ካህናት አስመረቀ። በሕንድ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች ተወካይ የሕንድ ማላንካራን ኦርቶዶክስ ቤተክርስቲያን ጎበኙ። የአያት ጌቴሴማኒ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ሕንጻ ቤተክርስቲያን ተመረቀ። ደጆችሽ አይዘጉ ጠቅላላ ማኅበር ከ136 በላይ የሚሆኑ የተዘጉ አብያተ ክርስቲያናትን ማስከፈቱንና አገልግሎት ማስጀመሩን ገለጸ። ዝክረ ኒቅያ የሊቃውንት ጉባኤ በዓመት ሁለት ጊዜ እንዲከናወን ቅዱስ ሲኖዶስ ምልአተ ጉባኤ ወሰነ። ዝርዝሩን ብርቱካን ወልዳይ ይዛላችሁ ትቀርባለች። ተከታተሉን። 44ቱ ሙሽሮች ለታራሚዎች ድጋፍ አደረጉ። የኢትዮጵያ ጃንደረባ በማህበራዊ ጉዳዮች ማስተባበሪያ ጃን ጳውሎስ እና ሲላስ ከጃንቅ ቃና ዘገሊላ ጋር በመሆን 44ቱ ሙሽሮች በማስተባበር በልደታ ክፍለ ከተማ በሚገኘው በወንጀል ነክ ነገር ውስጥ ገብተው የተገኘው ህጻናት ማቆያ የታደሰው ተቋም ተገኝተው የአልባሳትና የንጽሕና መጠበቂያ ቁሶች ድጋፍና የምሳ ግብዣ አድርገዋል። ይህ መርሐ ግብር በዋናነት የተዘጋጀው ጃን ጳውሎስ ሲላስ አሜሪካን ሀገር ከሚገኘ የሰዋሰው ብርሃን ቅዱስ ጳውሎስ ቤተክርስቲያን ስቶፕ ቸርች የተበረከተ 10 ሻንጣ ለ ለብስ ስለዚህ ተቋም ለማስረከብ እና ጃን ቃና ዘገሊላ ግንቦት 22/2017 ዓ.ም በሚያዘጋጀው ሁለተኛ ዙር የብዙሃን ጋብቻ የሚሞሸሩትን 44 ጥንዶች ከሰርጋቸው በፊት የታሰሩትን በመጠየቅ የጽድቅ ስራ ላይ እንዲሳተፉ ለማድረግ የትዳር ህይወታቸውን በተመሳሳይ የበጎ መግባራት እንዲያሰለፉ ለማነሳሳት ነው ያሉት የጃን ቃና ዘገሊላ ተወካይ ዲያቆን በረከት ወርቁ ናቸው። ከሰዋስወ ብርሃን ቅዱስ ጳውሎስ ቤተክርስቲያን የተበረከተውን አስር ሻንጣ ልብስ እንዲሁም አርባ አራቱ ሙሽሮች የለገሱትን የንጽህና መጠበቂያ ቁሶች የተቋሙ ተጠሪ ኃላፊ አቶ ጭምዴሳ ነጋሳ ያስረከቡት የጃስ ቦርድ አባል ወይዘሪት ማስረሻ ምትኩ ሲሆኑ ታዳጊዎች የእርምት ጊዜያቸውን ጨርሰው ሲወጡ እንደ 44ቱ ሙሽሮች ትምህርታቸውን ጨርሰው እና ራሳቸውን ችለው የወጣትነት ጊዜያቸውን በመንፈሳዊ አገልግሎት እንዲያሳልፉ ምክር ሰጥተዋል። በመርሃ ግብሩ ታዳጊዎች ለ44ቱ ሙሽሮች መልካም ምኞታቸውን ገልጸዋል። ሙሽሮቹም በተግባር ለሕፃናቱ አርአያ በመሆን የሰርጋቸውን ዋዜማ መልካም የሆነ ክርስቲያናዊ ተግባር በመፈጸም ጀምረዋል። ጃን ጳውሎስ እና ሲላስ ለሕግ ታራሚዎች የጥየቃ መርሃ ግብር መንፈሳዊ ምክር አገልግሎት የመጽሐፍት ልገሳ ላይ ከዚህ ቀደም ሲሰራ እንደቆየ ይታወሳል። የአያት ጌቴሴማኒ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ሕንጻ ቤተ ክርስቲያን ተመረቀ። ለዘጠኝ ዓመታት በግንባታ ላይ የቆየው የአያት ጌቴሴማኒ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ሕንጻ ቤተ ክርስቲያን ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤልያስ የኖርዲክ ሀገራትና የግሪክ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ጳጳስ፣ ሊቀ ጠበብት ተድላ መንበሩ ተስተዳዳሪ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያና የድርጅት የስራ ኃላፊዎችና ሰራተኞች፣ የአዲስ አበባ ሀገረ ስብከት የስራ ኃላፊዎች፣ የክፍላተ ከተማ የቤተ ክህነት የስራ ኃላፊዎች በርካታ ሊቃውንትና ምእመናን በተገኙበት ሥርዓተ ቡራኬው ተከናውኗል። በሐይቅ እስጢፋኖስ አቡነ ኢየሱስ ሞዓ ገዳም የሚገኘው የኆኅተ ብርሃን የካህናት ማሰልጠኛ ለ26ኛ ዙር ያሰለጠናቸውን ካህናት አስመረቀ። በደቡብ ወሎ ሀገረ ስብከት በሐይቅ እስጢፋኖስ አቡነ ኢየሱስ ሞዓ ገዳም ስር በሚገኘው የኆኅተ ብርሃን ካህናት ማሰልጠኛ በ26ኛ ዙር ትምህርታቸውን ሲከታተሉ የነበሩ 22 ሰልጣኝ ካህናትን ብፁዕ አቡነ መቃሪዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ በተገኙበት ተመርቀዋል። በመርሃ ግብሩ ላይ ብፁዕነታቸውን ጨምሮ መምህር ቆሞስ አባ ለይኩን ወንድ ይፍራው የደቡብ ወሎ ሀገረ ስብከት ዋና ስራ አስኪያጅ፣ መምህር አባ ፍቅረ ዮሐንስ የገዳሙ አበመኔት፣ የሀገረ ስብከቱ የልዩ ልዩ መምሪያ ኃላፊዎች፣ የወረዳ ሰራተኞች፣ ተመራቂዎች እንዲሁም ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱ በተመራቂ ካህናት ያሬዳዊ ዜማ፣ ቅኔ እንዲሁም በመጋቤ አእላፍ ጥበቡ ደመቀ የማሰልጠኛው ርዕሰ መምህር ሪፖርት የቀረበ ሲሆን ብፁዕ አቡነ መቃሪዮስ ለተመራቂ ሰልጣኝ ካህናት የእንኳን ደስ ያላችሁ መልእክት እና የተሰጣቸውን አደራ እንዲወጡ አባታዊ ጥሪ በማስተላለፍ የሐይቅ ቅዱስ እስጢፋኖስ ገዳም ታሪክ ና የመጀመሪያው መካነ አዕምሮ መሆኑን ጠቅሰው አሁንም ይሄንን የካህናት ማሰልጠኛ እና የአራቱ ጉባኤ ትምህርት ቤት ወደ ኮሌጅነት ለመቀየር እንቅስቃሴዎች መጀመራቸውን አንስተዋል። በመጨረሻም በስልጠና ወቅት ጥሩ ውጤት ላስመዘገቡ ካህናት የማበረታቻ ሽልማት ተበርክቶላቸዋል። በሕንድ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣት ተወካዮች የሕንድ ማላንካራ ኦርቶዶክስ ቤተክርስቲያን በዴቫሎካም ተገኝተው ጎበኙ። የቤተክርስቲያኑ ዋና መስሪያ ቤት ስራ አስኪያጅ ቄስ ጃኮብ ቶማስ ራምባን እንግዶቹን ተቀብለዋል። የናግፑር ሴሚናሪ ርዕሰ መምህር ዶክተር ጆሴ ያዕቆብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በባላንክ በማላንካራ ኦርቶዶክስ ቤተክርስቲያን መካከል ስላሉት ባህላዊ፣ ስነ መለኮታዊ ግንዛቤዎች እና ቅርሶች ላይ ትምህርት ሰጥተዋል። የጉብኝት ዝግጅት ማላንካራ ቤተክርስቲያን ኢኩሜኒካል ክፍል አስተባባሪነት የተሰናዳ ነው። ደጆች ሻይዘጉ ጠቅላላ ማህበር ከ139 በላይ የሆኑ የተዘጉ ቤተ ክርስቲያናትን ማስከፈቱና አገልግሎት ማስጀመሩን ገለጸ። ደጆች ሻይዘጉ ማህበር ዋነኛ ዓላማው የተዘጉ ቤተ ክርስቲያናትን አስከፍቶ አገልግሎት በማስጀመር ራሳቸውን እንዲችሉ ማድረግ ሲሆን አገልግሎቱንም ለማከናወን በርካታ ልዩ ልዩ ልማት ስራዎች እየሰራ ይገኛል። አቶ ሙሉጌታ ተገኝ የደጆች ሻይዘጉ ጠቅላላ ማህበር የአዲስ አበባ ማዕከል ዋና ስራ አስኪያጅ ማህበሩ ከምስረታ ጀምሮ በቁጥር ከ39 በላይ የሆኑ በሀገራችን የገጠሩ ክፍሎች የተዘጉ አብያተ ክርስቲያናትን የማስከፈት ስራዎችን በመስራቱ አገልግሎት ጀምሯል ብለዋል። አክለውም ከማስከፈት ተግባር ባሻገር ከ54 ብር በላይ በማውጣት ለተለያዩ አድባራትና ገዳማት አገልጋዮች ወረሃዊ ደሞዝ ክፍያ መፈጸም እንዲሁም ለአብነት ትምህርት ቤት ማስኬጃ ከ19 ብር በላይ ወጪ መደረጉን ተናግረዋል። ለአብነት ትምህርት ማስኬጃ ከ190 ብር በላይ ወጪ መደረጉን ተናግረዋል። በማኅበሩ የሐዋርያዊ አገልግሎት ክፍል ኃላፊ የሆኑት አቶ ቴዎድሮስ ወንዲፍራው በበኩላቸው በቅርቡ በሶስት ወረዳዎች የአካባቢያቸውን ቋንቋ የሚችሉ በምእመናንና በካህናት መካከል ያለውን የቋንቋ ችግር የሚፈቱ ባሉበት በቀያቸው የሚያገለግሉ የስልሳ ካህናት ስልጠና እንደሚጀመር ገልጸዋል። አንድ የሆነውን የቤተክርስቲያን አገልግሎት እንዲሳካ በገቢ አቅማቸው የጎለበቱ ከተማ ያሉ አድባራት በገጠር የሚገኙ አብያተ ክርስቲያናትን በመደገፍ ረገድ ኃላፊነታቸውን መወጣት ይጠበቅባቸው ይችላል ሲሉ አቶ ቴድሮስ አሳስበዋል። ዝክረ ኒቅያ የሊቃውንት ጉባኤ በዓመት ሁለት ጊዜ እንዲከናወን የቅዱስ ሲኖዶስ ምልአተ ጉባኤ ወሰነ። የዝክረ ኒቅያ ጉባኤ በዓመት ሁለት ጊዜ በከጥቅምትና ግንቦት ርክበ ካህናት ጉባኤ በፊት እንዲከናወን የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። 13ኛ ቀኑን ያስቆጠረው በ132ኛ መደበኛ የቅዱስ ሲኖዶስ ምልአተ ጉባኤ ሚያዝያ 20 እስከ 22 ቀን 2017 ዓ.ም ዓለም አቀፍ ዝክረ ኒቅያ የሊቃውንት ጉባኤ ተወያይተው ያቀረበውን የአቋም መግለጫ በሙሉ ድምፅ መቀበሉን ገልጾ የተለያዩ ውሳኔዎችን አሳልፏል። በዚህም በዝክረ ኒቅያ ጉባኤ ወቅት በጉባኤ መምህራን ሊቃውንት አማካኝነት በነገረ ማርያምና በነገረ ክርስቶስ አስመልክተው ያቀረቡት ኦርቶዶክሳዊ የእምነት ትምህርት በሊቃውንት ጉባኤ ታይቶና ተሟልቶ በመጽሐፍ መልክ እንዲወጣና እንዲታተም በተጨማሪም በነገረ ክርስቶስና በነገረ ማርያም ትምህርት በሚዲያ የሚተላለፈው ተለይቶ በሊቃውንት ጉባኤ መምህራን ብቻ በጎላ እና በተረዳ መልክ እንዲቀርብ ወስኗል። ከዚሁም ጋር የሊቃውንት ጉባኤ ክፍሉንም አስመልክቶ ያቀረበውን ጥናት አግባብነቱን ስለታመነበት ተከታዩን ውሳኔ አሳልፏል። በዚህም ጉባኤ በተማሪ የሰው ኃይል እንዲደራጅና ለስራ ለስራም የሚያስፈልገውን ነገር ሁሉ በመንበረ ፓትርያርክ ጠቅላይ ቤተክህነት በኩል ልዩ ትኩረት ተሰጥቶት እንዲሟላለትና የበጀት ድጋፍ እንዲደረግ፣ የዝክረ ኒቅያ ጉባኤ በአመት ሁለት ጊዜ ከጥቅምትና ከግንቦት ርክበ ካህናት በፊት እንዲከናወን የሊቃውንት ጉባኤ በቀረበው አቋም መግለጫ መሰረት አንደኛ የዕቅበተ ሃይማኖት ዘርፍ፣ ሁለተኛ የቀኖና ስርዓት አምልኮ ዘርፍ፣ ሶስተኛ የቅዱሳት መጽሐፍ ትርጓሜ ዘርፍ፣ አራተኛ የታሪክ የባህልና የሳይንስ ዘርፍ፣ አምስተኛ የጥናትና ምርምር ዘርፍ፣ ስድስተኛ የማህበራዊ ሚዲያ ተያያዥ ዘርፍ በሚል በተናጠል የማህበራዊ ሚዲያና ተያያዥ ዘርፍ በሚል በተጠና ሁኔታ ተሟልተው እና ከቋሚ ሲኖዶስ መመሪያ እየተቀበለ እንዲሰራና በቀጣይነት እስከ አህጉረ ስብከት ያለው መዋቅር አደረጃጀትን ተጠናክሮ እንዲቀጥል ሲል ሙላቴ ጉባኤ ወስነዋል። በማህበረ ቅዱሳን የተጀመረው ነፃ ትምህርት እድል በሶስት ዘርፎች ላይ ያተኮረ ሲሆን ከዘመናዊ ትምህርት ወደ አብነት ትምህርት፣ ከአብነት ወደ ዘመናዊ እና የአገልጋይ እጥረት ካለባቸው ጠረፋማ አካባቢዎች ወደ ነገረ መለኮት ዩኒቨርሲቲ ኮሌጅ ገብተው እንዲማሩ የሚያስችል መርሃ ግብር ሲሆን መርሃ ግብሩ ባለፉት አስርተ ዓመታት ተስፋ ሰጪ አፈጻጸም እንደታየበት በውይይቱ ተገልጿል። በዚህም ዘጠና ሦስት በመቶ መርሃ ግብሩ ውጤታማ እንደሆነ ነው የተነገረው። የበጀት እጥረት መስፈርቱን የሚያሟሉ ተማሪዎች አለማግኘትና እና በመሳሰሉት ችግሮች ቀሪዎቹን ሰባት በመቶ ማሳካት አልተቻለም ተብሏል። ከ180 በላይ አገልጋዮችን የአባ ጊዮርጊስ ዘጋታጫ ነጻ ትምህርት እድል ተጠቃሚ ማድረግ መቻሉንም በቀረበው የዳሳ ጽሑፍ ተጠቅሷል። የአባ ጊዮርጊስ ዘጋታጫ ነጻ ትምህርት እድል መሰጠት በመቻሉ በተለያዩ ዩኒቨርሲቲዎች የግዕዝ መምህራን ማፍራት ተችሏል። ደቀ መዛሙርቱም ወደየ ሀገረ ስብከታቸው ተመልሰው ቤተ ክርስቲያንን በብቃት እንዲያገለግሉ አስችሏቸዋል ተብሏል። መርሃ ግብሩን የሚያስፈጽመው አደረጃጀት ጠንካራ ለመሆን የበጀት እጥረትና ግልጽ የስምሪት አቅጣጫ ለመቀመጡ መርሃ ግብሩን በታሰበለ ልክ ማከናወን እንዳይቻል ያደረጉ ተግዳሮቶች መሆናቸውን የተገለጸ ሲሆን በቀጣይ የፋይናንስ አቅም በማጠናከር ባለድርሻ አካላትን በማሳተፍ ፖሊሲና መመሪያ በማዘጋጀት መርሃ ግብሩን ዓላማ በማሳካት ቀጣይነቱ ላይ መስራት እንደሚያስፈልግ ተጠቁሟል። የማህበረ ቅዱሳን ዋና ስራ አስፈጻሚ መምህርዋ ሲሆን በላይ ጨምረው የማህበረ ቅዱሳን የስራ አመራር እና የስራ አስፈጻሚ ተወካዮች፣ ከጉዳዩ ጋር ቅርበት ያላቸው ተጋባዥ እንግዶች፣ በማህበረ ቅዱሳን የቤተክርስቲያን ሁለንተና እድገትና መንፈሳዊ ትምህርት ቤቶች አገልግሎት አገልጋዮች የጉባኤ ቤት መምህራን እና የአባ ገርግ ሰጋታቸው ነጻ የትምህርት እድል ተጠቃሚ የነበሩ መምህራን በውይይቱ ላይ ተሳትፈዋል። አዲስ አበባ ሀገረ ስብከትን አስመልክቶ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ ቅዱስ ሲኖዶስ ምልአተ ጉባኤ በመጨረሻዊ ጉባኤው በአዲስ አበባ ሀገረ ስብከት በተስተዋሉ ችግሮች ዙሪያ በብፁዓን አበው ሊቃነ ጳጳሳት የቀረበውን በመረጃ የተደገፈ ሪፖርት አዳምጦ በመወያየት የስራ አፈፃፀም ጉድለት ያለባቸው የስራ ኃላፊዎች በመንበረ ፓትርያርክ ጠቅላይ ቤተክህነት በኩል ከተጠያቂነት ጋር ከኃላፊነት እንዲነሱ ወስኗል። ማጣራቱ እስከ ክፍለ ከተማ ቤተክህነት ጽሕፈት ቤት እና አጥቢያ አድባራት ድረስ የተከናወነ በመሆኑ በቀጣይ ሀገረ ስብከቱ በአስተዳደር ጉባኤ አስፈላጊውን እርምጃ ይወስድ ጉባኤው ወስኗል። በቀጣይ በሀገረ ስብከቱ የሚመደቡ ኃላፊዎች መካከል ካሁን ቀደም በኃላፊነት ሲሰሩ የአፈጻጸም ጉድለት የሌለባቸው በቂ የትምህርት ዝግጅት እና የስራ ልምድ ያላቸው ምስጉን ሰራተኞች ስራ አስኪያጅ ጀምሮ የዋና ክፍል ኃላፊዎች በሀገረ ስብከቱ ደንብ መሰረት በመንበረ ፓትርያርክ ጠቅላይ ቤተክህነትና በሀገረ ስብከቱ ሊቀ ጳጳስ እንዲመደቡ፣ በቀጣይ በሀገረ ስብከቱ የተከሰተውን ችግር ሊፈታ በሚችል መልኩ በቅዱስ ሲኖዶ የጸደቀው ደንብ ያለበት ክፍተት ተጠንቶ እንዲቀርብ ምልዓተ ጉባኤው ወስኗል።